ነገር ምንድን ነው ዳግ፣ የተፈጠረ ነገር አለ እንዴ? ለገኔ ደውላ ስትነግራት ለራሷ አንስታ ገኔ ወደቀች፣ መናገርም አቃታት። ቢኒም እስካሁን ምንም ነገር የተሰማ ነገር የለ። ሰላም ጤና ይስትለኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ብዙት ብዙት ይበል። በየሌላችሁበት ላይክ እና ሰብስክራይብ እያረጋችሁ ቻናሌን በቅንነት ተቀላቀሉኝ። ጤም በድንጋጤ ታማ ተኝታለች። ትኩሳት ይዟታል ቤት ትኩሳት ይዟታል ሀኪም ቤት እንውሰዳት እያለችው ነበረ ለናቴ ናቴ ግን እስካሁንም አልቀነሰላት ስትለው ደቂቃ ብደውል አያነሳም ቆይሽ ቢኒ የት ነው ያለው ሲል ሉሊትም እሱማ ሞቷል ተብሎ የለም እንዴ አለች አላውቅም ሙሉ መረጃ ምንም ነገር የለንም አለ ናቴ ወይ ቤት ልሄድ እንዴ ምናልባት ደግሞ ገኒ ካላወቀች እንዳደነግጥ ብዬ እኮ ነው ቤዚም ናታን መጀመሪያ ለዚህ የሆነ ነገር ማድረግ አለብን፣ ወደ ሆስፒታል ይዘን መሄድ አለብን አለችው። ቆይ ግን ምን ሆነ ሀል ለልጁ ሙሉ እኮ ህትታማለች ስለች ላያልክ ነው አለችው። ቤዚም እባክሽ እህቴ፣ እኔም እኮ በጣም ተጨንቅ ያለው እያለ ራሷን ይነካካል። ቤዚም ከመቀመጫዋ ብድግ ብላ ናታን፣ ያንተ መጨነቅ ለእሷ ምን ይሰራላታል? ለነገሩ ከአንተ ጋር ምን አጨቃጨቀኝ እኔ ራሴ ወስዳታለው ስትለው እሱ በፍጹም አይሆንም አለ መታየት ካለባት ዶክተሩ እዚህ መጥቶ ያያታል። የዚህም ቆይ ምን እየተፈጠረ ነው? ከማን እየሸሸን ነው ያለ ነው። በፍጹም ከማን ልንደበቅ እንችላለን? አለ ለማንኛውም ፂን አንቺን እያለ እኔ ስልክ አውርቼ ልምጣ ብሎ ሲወጣ፣ ይሄ ሰው ይሄ ልጅ ጤነኛ አይመስለኝም አለች ቤ ባክሽ፣ የሆነ ነገር በይ። ከሌሊት ጀምሮ እኮ ምንም አልተነፈስሽም። አንድ ቦታ ላይ እንዳፈጠጥሽ ነው። እባክሽን የሆነ ነገር በይ ስትል ድሬትም ቀጠል አድርጋ እባክሽ አትልፊ፣ ልጅቷ እኮ በድን ሆናለች አለቻ። ዳኪ ከሶፋው ላይ እንደተኛ እናቱ መጥታ ዳኪዬ ምን በጠዋት ተነሳ ብላ ፊቱን አበበተችው። አይ አንድ ነገር በጠዋት የማደርገው ነገር ስላለኝ ነው። አንቺ ጉልታቴ ጅሞ ያለ እሄዳለው። ግን ምን ባክህ ዛሬ ሲያቃጅ ነው ያደረው አለች። ግን እኔ ምልህ ቢኒ ለምን አልመጣም? አለመምጣቱን እንኳን ያወቁት ለሊት ለሽንት ስነሳ ነበር ደህና ነው ወይ? ደውሉ ለነበረ ስትለው፣ አዎ እኔጋ እኮ ደውሉ ነበር አለ ደጌ፣ እንደ መሳቅ እየሞከረ መጥቼ ለነፊ ስል በጣም ስለጥንቅልት ስለወሰደች እንዳንቀሳቀስ ግዜ ተቸው፣ ወጣው ግን አንተ ደህና ነው ወይ? ፊትህ ላይ የጭንቀት ይታየኛል። ደግሞ በዚህ ሰዓት በጠዋቱ የምን ላብ ነው ብላ ፊቱን ጠረገች። አምሃለሁ ስትለው፣ አረ አላመመኝም። ይልቅስ አች ከመነሳትሽ በፊት ቆንጆ ቁርስ ሰርቻለሁ ቆይ፣ ለምጣልሽ እና በይ ስላት እሺ እኔ ልጅ፣ አለ ገኔም። ቢኒ ጋ እየደጋግመች ብትደውልም ስልክ አያነሳም። ደህና ባይሆን ነው እንጂ እኔ ደጋግሜ ስደውል ያነሳልኝ ነበረ። ደህና ባይሆን ነው የሆነ ነገርማ አለ እያላይ በጭንቀት ሀሳብ ውስጥ ገባ። ደጋግማ ብትደውል አያነሳም። እረፋግብኒ አንሳልኝ እያለች ነበረ። ከዛም ለናቲ ደውላ ያቴስ ታስሯል ተብሎ ነበረ ግን ታስሯል አለ። ናቴም ቢኒ ታስሯል ብሎ የነበረ ግን ወደዛ ቤት እየሄድን እያለ እሱ ቀድሞን ወደ ቤት ሲገባየነው ቢኒ መስሎት ይመስል ሆነ፣ ወይም የፈጠረው ታሪክ የሆን አላውቅም። ናቴም እኔ ስለዚህ ጉዳይ ምንም አላውቅም አለ። አንተ ማታውቅም ማለት ነው። እንዴት ይህን ያክል ደበቀ? አለች ግን በቃ ደህና አይደለም ማለት ነው። ቢኒዬ ደህና አይደለም፣ ዳጌ ራሱ ደህና አይደለም አለች ገኔ። ሆዴ ባርባሪ ይለኛል፣ ዳጌም አንድ የደበቀኝ ነገር እንዳለ ይሰማኛል። አለች ገኔ። ዳጌ አጠገብሽ ነው፣ ምናልባት ለኔ ከነገረኝ እስቲ ሲላት፣ አሁንም ቁርስ ልስራልሽ ብሎ ወደ ውስጥ ገብቷል አለች። ምንም ደስ አላለኝም፣ ሆዴ ባርባሪ ይለኛል፣ መርዶ መርዶ ምሰማ ነው የሚመስለኝ ስትል ገኔ፣ ናቴም ምንም አይሆንም እኔን ቢኔን ፈልጌ ያመጣልሽ አለው አላት። አምናለሁ ናቴ። እኔ አሁንስ ደክሞኛል፣ መከራም ሆነ ምንም ነገር መስማት አልችልም፣ እያለ ገኔ ለናቴ እያወራችው ነበር። ይህ አፌድ የሚባል ሴጣን ከህይወታችን በወጣለን። ትናንት አፌድን ሳይ ፈጣሪ ይቅር በለኝ እንጂ ምነው ሞቶ ከህይወታችን በወጣ አለች ገኔ። ገንጌ እኔ ከአፌድ ጋር መጣላት ሰልችቶኛል። ደግሞ ምንም ቢሆን የልጅሽ ባል ነው እሱ። የሆነ ነገር ቢሆን ምንም እንደሚሰማት ማወቅ አይቻልም ስለዚህ ለሱ መጥፎ ማሰብ ጥሩ አይደለም። ስለ ተውልጄ ልጄ እንደዚህ እንዳትለኝ፣ አለች ገኔ። የፎዬ ደግሞ ከአንተ ውጪ ማንንም አታፈቅርም። ይሄን ደሞ ኔም አንተም የምናውቀው ነው፣ አለች ገኔ። ቆይ ቆያ ፌት ታስሮ ነበር አለና ናቲ። መልሼ ደወልኩኝ ያፌት ታስሮ ነበር አሉ እና እውነት ነው እሱ ከፖሊሶች እንደሚያመጥ ነገር የነበረ አየህ፣ ቢንያምም እሱ ነው የወይ ገደለው ወይ የሚያገተው፣ አለ ናቴ። ወይ ገሎት ወይ ያስፈራራው፣ የሆነ ነገር እያደረገው ነው። እሱ ጋር ማንም እንደማይደርስበት ለማሳያ ሊያረግ ነው ይሄ ብሽቅ፣ አለና እባክህ፣ እኔ ከቤት ከወጣው ቤተሰቦችን አደጋ ላይ ጥላለው። የራስክን ሰዎች አሰማርተና አስፈልገው፣ አለ። ይሄውልህ፣ ቢኒ ማለት ጓደኛዬ፣ ወንድሜ፣ ሁሉ ነገሬ ነው። እህቴ ደግሞ እሱን ታጣች መኖር አትችልም። ዜናውን ከሰማች በኋላ ደህና አይደለችም፣ በጣም ታማለች። ምን አዎ፣ አለ አዲስ ነገር ካለ አሳውቀኝ፣ እኔም ከአዲስ ነገር ካለ አሳውቃለሁ ብሎ ናቲ ስልኩን ዘ ያፌድም፣ ኮምፒውተሩ ላይ እየሰራ ያለ ሰራተኛው ቀስ ብሎ ገባ። ምንድነው በጠዋቱ ፊትህ እንዲዘፈዘፍከው? ቆይ ደግሞ ያንን ውሻ ይዛችሁኝ ማታ ለምንድነው ያልደወላችሁልኝ? ሲለው አለቃ እሱ ልናገኘው አልቻልንም። እንዴት ነው ልታገኙት ያልቻላችሁ? አንድ ሙትቻ መያዝ አቃታችሁ? ወይኔ፣ ያፌድ በማንም ተራለቃ ስሜ ይነሳ። አሁንማ ቴሌቪዚዮኑም ሬዲዮኑም አይናቸው እኛ ላይ ነው የሚሆነው። ልጆቹ እየተከታተሉት ነበር፣ የሆነ ቦታ ሲደርስ ጠፋባቸው። ቤቱ አካባቢ ያሉ ሰዎች ስንጠይቅ፣ ቤቱን እንዳልገባ ነው የነገሩን። ይህን ያደረገውን ሰው ሳልቀጣው በሰላም መተኛት አልችልም፣ አለ ያቴ። ካለበት ፈልጋችሁ አምጡልን። እኛን እየተከታተሉ ያሉትን ሰዎች አዲስ ነገር አገኛችሁ? ከብዙ ልፋት በኋላ ጾታውን ብቻ መለየት ችላል። ወንድ ነው ሴት ነው እያልን ስንወዛገብ የከረምንበት ያ የድርጅት አባል እሱ ነው አለ ከተባለበት ቦታ ስንሄድ አድራሻው እየተቀየረ አንተም ታውቃለህ አለው። ሌላ ድራሻ ይሰጠን ነበረ። ስሙን ሆነ መልኩን ለማወቅ በጣም አስቸግሮ አስታውሳለሁ። ታሪኩ የጠላትክን ማንነት አለማወቅ ማለት ገዳይህን በጉያህ ይዘህ መንቀሳቀስ ማለት ነው። እያንዳንዱ እርምጃችንን ያውቃል አለ ያፌ። ኤርፋታም ከላይ የሮጠች ወጥረዳ ከፎቅ ላይ እንዴ፣ እንዴት አደራችሁ እናንተ? ሲሆናችሁ ነው በር ሲደበደብ የማሰሙት አለች አልሰማንም ነበር። ማን ሊሆን ይችላል አለ ያፌት። ወይሮ ሱዛን ወንድ ልጇ ከቤቱ ከመኝታ ቤቱ ወጥቶ በሩን ሲቆልፍ ና ተቀመጥ፣ የምናወራው ነገር አለ ስትለው እኔ ምንም የማወራው ነገር የለኝም አለ አስቸኳይ ስራ አለብኝ ሲላት ና ተቀመጥ እያልኩህ እኮ ለምን ታበሳጨኛለህ? አለችው ተተበሳጨሽ ምን ልትገልኝ ነው? አፍህን ዝጋ። እናትም ሆንን እረሳሁ እንዴ አለች ቆየው ከአንቺ ጋር ራሱ ለምን እንደምኖር ራሱ እንደዛ ባይሆን ለሰከንድ አንቺ የምትኖርበት ቤት ሳይሆን ሀገር ላይ ራሱ አልኖርም ነበር አለት። ቆይ ደግሞ ለምንድነው አብልሽ እንድቀመጥ የፈለግሽው ሲላት እህቱ ቆይ ወንድሜ፣ እንደዚ አይነት መልስ ለማምጣት ከመቼ ጀምሮ ነው መልስ የምመልስለት አለት። የጀመርከው እህቴ አንቺ ንጹሕ ስለሆንሽ እኮ እንዳትመረዝብኝ ብድግ ብሎ ይሄ ሲል ልጅቷ ማናት ስትለው፣ ይኸውልሽ ነግልሽ አለው። ልትፈልጊያትም ወይ ልታገኛትም ብትሞክሬ ላችሁም ሆነ ለቤተሰቦቻችን ችግር ነው የሚፈጠረው አለ። ቆይኔ አሁን ምን አልኩኝ? ልጅን ከተዘጋ ቤት ያወጣችው ያን ፈገግታውን የመለሰችው ይቺ ጀግና ሴት ማናት ነው ያልኩት አለች። እኔ ናውድ አሰውጅኝ አንቺ ማንነትሽን በደንብ ነው ማውቀው። በበዘልች ብቀመጥ ባንቺ ምክንያት ነው ፈገግታዬ ቢርቀኝም ባንች ምክንያት ነው አለ። እናትው ለእህቱም ቀጠል አድርጋ ቆይ ወንድሜ፣ ምንድን ነው የምታወራው አለች። ቆይ ለምንድን ነው የምትወቅሳት አንተ ማመን እንደምትወቅሳት ቆይ፣ እኔም አንተን መቅረስ ያቃታይ ነው የሚመስልህ አለችው። አባቴ በአንተ ምክንያት እንደሞተ እንዳያላወቅኩ ነው የሚሰማህ አለችው። ለምን ድን ነው በአባቴ ሞት አንተ ብቻ እንደተጎዳ የምታስመስለው እኔ አባቴን በአንተ ምክንያት ሳጣ ለምን ብዬ እራቃለሁ? አለችው በጩ ልጇም በጣም ታሳፍራለች ብሎ እናቷን ጥሏት ወጣ። እናቴን ነው ታሳፍራለች የምትለው ወንድሜ? በመሆንህ በጣም ነው የምጠላው ስትል ስትል እናትየዋ እንደ ማልቀስ ሞከረችና ተይ ልጄ ወንድምሽን እንዳትጠይው አለቻት። አንቺ ብቻ እንዳትጠይኝ ልጄ። እኔ ብታንቺ ውጪ መኖር አልችልም። የአባቱ መሞት በሱ እጅ እንደሆነ ማመን አቅቶታል። እሱ አንድ ቀን እናቴ ብሎ መመለሱ አይቀርም አለች። ጥፋቱን አምኖ እናቴ ብሎ መምጣቱ አይቀር ነው። ቆይን ማየ እስከ መቼ ነው እውነቱን የሚሸሸው? አለች ልጅ እህቱም ይኸው ልሽ ልጄ ወንድምሽን በደንብ ቅረቢውና፣ ሴት እኔ ግን ይህን ለውጥ የልጅ ልብ እንደምንም አሸንፌ መቅረብ አለብኝ እያለች እናቱ በሆዷ ታስብ ጀመር። ለልጇ እንድትቀርበው ተነገረቻት በኋላ ራሷን በውስጧ ማሰቧን ቀጠለች። ሉሊትም ወደ ገኒ ጋ እየደወለች ገኒም ደወለ መሰለኝ ቢኒ ብላ በሩጫ ሄዳ ስልኳን ስታነሳው ሉሊት ነበረች። እቺ ደግሞ ወሬኛ በጠዋቱ ምን ልትለኝ አለች ገኒ ወይዘሮ ሉሊት ምን ፈልገሽ ነው በጠዋቱ፣ ለሊት በህልምሽ አየሽኝ እንዴ ስትላት፣ አይ እንደዛ አይደለም አለች ያው በባህላችን መሰረት መርዶ የሚነገረው በጠዋት ነው። ደግሞ ለዚህ ቤት ትልቋ እኔ ነኝ አለች ሉሊት አቃጣሪው። ንገሪያት ተብሬ ነው ስትላት፣ ስለምን መርዶ ነው የምታወሪው? ብላ ገኒ ተመቀመጫዋ ተነሳ። አየሽ የገዛ ልጅሽ እንኳን አልነገረሽም ስትላት፣ ሴትዮ ምን ዙሪያ ጥምጥም ትሄጃለሽ የምትናገሩ ነገር ተናገሪ እንጂ እፍ፣ ለካ እንደዚህ ይጨንቃል፣ አለች ሉሊትም ምን መሰለሽ ገንዬ በቃ እያለች ያን ራሷን ወዲያና ወዲህ እየወዛወዘ በስልክ ተደውሎ ቢንያም እንደሞተ ተነገረን አለቻት። አየሽ ባዳ ባዳ ነው ይህ ልጅ፣ ምን ሆኗል ብለው እንኳን አንድ ሰው ሊፈልገው አልወጣም አለች ሉሊት አቃጣ ሄሎ ስትላት ገኒም። ምድር ሰማው ዞረባት። ስልኩን እንደያዘችው ወዲያውኑ ፌንት ሰርታ በቁማ ወደቀች። ሁለቱም ሄሎ ሄሎ፣ ይች ሴትዮ ሞተች ወይ? ብላ ስልኩን ዘጋች። የራስሽ ጉዳይ። ከመሬቱ ላይ ዝርግት ብላ እንቅለጭ እያለ ያለቅስ ጀመር። እማዬን ሽንግለጭ ብላትም ልትነሳ አልቻለችም። ገኒ ቢኒም፣ ካንቲንም እግሩንም አፉንም አስረው ከሆነ ቤት ውስጥ ጥለውታል። ያፌድም ይህ ከኒጋ ጦርነት ሊጀምር ያወጀው ማን ነው ስሙ? ብሎ ሲጠይቀው፣ ታሪኩን እያጣራ ነው አለው። የሚያውቀው ማንም የለ፣ ግን አታስብ፣ በቅርቡ እናውቀዋለን አለ። ወዲያውም ፖሊሶች ከኤርፋታ ጋር ተከታትለው ገቡ። በጣም ይቅርታ፣ ውጭ ላይ እንጥላላችሁ ስላቸው የግዴታ መግባት አለብን ስላሉኝ ነው አለች ኤርፋታ። አቶ ያፌድ አለው ፖሊሱ። ያፌድም በድንጋጤ ቀና ብሎ ቢያይም ወደ ፖሊስ ጣቢያ ትሄዳለህ ሲለው፣ ለምን ምን አድርጌ ነው? ምን ጥፋት አለብኝና ነው የሚሄደው አለ። እሱን እዛው ጣቢያ ትናገራለህ አለው ፖሊስ። እባክህ አብረን ልትመጣ ትችላለህ ወይ ሲለው፣ እናንተ ሄዱ እኔ ከኋላችሁ መጣለሁ አለ ያፌ። ይቅርታ፣ እሱን እንኳን ማድረግ አንችልም። እባክህ ኃይል እንድንጠቀም እንዳታደርገን። ታሪኩም ለምን ዚሁ አጨርሱትም? እዛ ድረስ ሄዳችሁ የተለየ ነገር ከሌለ አለች፣ እዚሁ ጨርሱት። ካለቃ የምትፈልጉት ምንድነው? ሲላቸው ፖሊሱ አንተም ተኛ ጋር ትሄዳለህ አለ። የርፋታም እኔም አብሪያችሁ ልንጣወይ አለች። አይ አንቺ እዚሁ ሆኜ እኛ እንሄዳለን አለ ያፌት። ለነገሩ ጃኬትን ብታመጭልኝ ብሏት፣ አይ ለነገሩ መኪና ውስጥ አለ ብሏት። እሺ እንዳላስብ ደውልልኝ አለች። ቆይ ለምንድነው መተ ይወሰዷቸው ወይንኔ አምላኬ ከናቴ ጋር የተገናኘ ነገር እንዳይሆን ብቻ ብላ እያሰበች ወዲያውኑ ስልኳን አንስታ ስትደውል የሚያነሳ ሚል ናትም እህቴ፣ ደህና ነሽ ሲላት፣ እኔ ደህና አይደለሁም፣ ቢኒን አጥቼ መኖር አልችልም። ግን ለኔ ሲል ይጠነክራል አይደል አለ። አይሞትም አይደል? ቆይ እኔን ለማን ትቶ ነው የሚሞተው? እንደማፈቅረው አያውቅም ማለት ነው። ቆይ ተረጋጊ። ለዳጌ እኮ የነገሩት ስህተትም ሊሆን ይችላል አለች ቢዚ ደግሞ ቢዚ እንዳለችው የሞተው ሌላ ሰው ሊሆን ይችላል ደሞ ታቂያለሽ ጠላቶቻችን በዙሪያችን ብዙ ናቸው አይ እኔ እንደዛ ደ አይመስለኝም ቢኒ በኔ አዝኗል አሁን ለኔ ሲል የሚጠነክር አይመስለኝም በእኔ ላይ ተስፋው ተሟጧል አለ ፍቅር እንደዚህ በቀላሉ ተስፋ የሚቆረጥበት አይደለም አለ አንቺ ተስፋ ሊያጣ ይችላል ግን ማፍቀሩን አይተው። ከዚህም አንተ ቆይ፣ እሱን በምናወቅ የማትገብረውን ነገር አታውራ። አው ተናድቻለሁ፣ ተስፋ ቆርጫለሁ፣ ግን ደግሞ በፍጹም ማፍቀሬን አልተውኩም አለ። ናገር እንዲሁ በቀላሉ ተስፋ የሚቆረጥበት አይደለም። ጨረቃዬ ስትርቅ እኔም ተስፋ ጥቻለሁ፣ አልጀባታለሁ፣ ግን ደግሞ የኔ ስላልሆነች ማፍቀሬን አልተውኩም። እናም በትዝታ ወደ ኋላ ብሎ ሲያስብ ሁሌም እንደሚከታተላትና ስትወጣ ስትገባ ፊቱን ተሸፋፍኖ እንደሚያያት እንደሚከታተላት ትዝ አለው። በሀሳቡ እሷ ላይ የሚያስጨንቅ ልብ የለኝም እናንተ ፊት ጠንካራ ሆኖ ለመታየት ብሞክርም ውስጤ ግን ቀን ወደ እኔ ትመለሳለ ብዬ አስባለሁ። ግን ደግሞ ተስፋ ቁረጥ እላለሁ። አሁን ቢኒ ልፈልግና ልሄድ ብሎ "ምን አዲስ ነገር አለ?" ሲለው፣ ምንም አዲስ ነገር የለም፣ ግን ለናቴ የሆነ ሰው ደውሎ ነግሯ ማብኛለች፣ አለ ዳጌ። ገኒ ሰማች? ቆይ ማን የነገራት? አለ እኔ። እኮ ብደውልም እሷ ታውቃለች ብዬ ነው እስካሁን ያልደወል። እኔም መጣሁ ብሎ ዳጌን ስልኩን ደረሰባት። ከሆነ ሐኪም ቤት ይዘናት እንሄዳለን አለ ገኒ። ስለ ሁኔታው ሰማች? አለ ቤዚ። አዎ ሰምታለች፣ ግን ታማለች አለኝ አለ። ሄጄ ወደ ሆስፒታል እንድትሄድ ላድርግ አለ ተመስገን። አትችልም አለ ማለት አለ። መውሰድ ጠልቼ መሰለሽ? ግን ደግሞ በዙሪያችን የሚከታተሉ ሰዎች አሉ። አክም ቤትሽ ሲሄድ እህቴን እንዳይጎዱብኝ ፈርቼ ነው። ሉሊትን ይዘን ሰዎች ከኋላችን ሲከታተሉን ነበር። ምናልባትም አልባትም ጥፍሯን ያወለቁላት ሰዎች ሊሆኑም ይችላሉ አለ። ምን እናንተ እንዲጎዱብኝ አልፈልግ ተካማ ጎኔን እንዲያውቁብኝ አልፈልግም። ተነስቼ ልፈልገው ስትል በዚህ በጩኸት እንዴት አመሽ ነው የምትሄጁ ብላ ተቆጣቻት። ሎሌትም ከውጪ መጣ። ሁለቱም አፈጠጡባት። እሷም ደነግጣ አፍጣ ታያቸዋል። ለምንድን ነው እንደዚህ የምታፈጡብኝ? አንቺ ነሽ አይደለ አሉ ሁለቱም። ባ ጽም ደግሞ በጩኸት ተነስታ ለገኒ ሁሉንም ነገር የነገርሻት አንቺ ነሽ። አንቺ ልጅ ምንድን ነው የነገርኳት? አንቺ እኮ ታላቅሽ ነኝ አታከብርኝም፣ ያለች በጣም ጽ በጩኸት እየተናገረቻት ልደበደብ ስትል እልህ ይዟት

ይህን ጊዜ ሰው እየተጫወተብን ይሆናል፣ ወዴት ብለን ነው የምንፈልገው አለች። ልቤ እየተጨነቀ ነው፣ ገለው ቱቦ ውስጥ ጥለውት ከሆነ እንፈልገው። እዛ ተከታትለው ተነስተው ሲወጡ ሄዱ። ሁላችሁም ሄዱ፣ ቤቱ የላ። እናንተ ሰላም እንዳለው አልገባ ጽን። ቅድም እንድነበረች ማን ለፍርድ እንደሚቀርብ ነው ያለች፣ የችሌኝ ማመን የለብኝም አለች ሉሊ። ፖሊሶቹም ቢናም ምን አድርገ ነው ተናገር እያሉ ያፌዝን ሲሉት ቢናም ቢናም እኔ ብዙ ቢናም ነው የቱ ቢና? አለ። እንዳላወቅ አትሆን። ታሰረ ስላወቅ ልክ እንደወጣ ሲል አስገደልከው አድል እያሉ ሲጠይቁት ላውቅም አለ ዘና ብሎ። ገና በገና ስለተጣላን እቤት ድረስ መታችሁ ብትወስዱኝ አይገባም። እርዳታ ተጠየቃችሁኝ እኔም ልፈልግ እችላለሁ። ግን አሁን ብትወጣ ነገ ትገባለ፣ ጠብቅ አለፎ ባታም ሁሉም ጋር ብትወስል ካላነሳ ሲሏት እዳ ጊጋ ደውላ ወይዬ እህቴ እንዴት ነዳግዬ በጣም ይቅርታ ጠፋሁ። ብሃደለ ትንሽ ብዙ እንደወጉ ነው ታዩ። ኤፍዬ ለምን እንደ ጠፋሽ አውቃለሁ። እኔም እንዳላስጨንቅሽ ዝም ያልኩሽ ምናልባት አንድ ቀን ወንድምነትሽን አውቀሽ ትመጪ። የተፈጠረ ነገር አለ እንዴ ስትል ያ ባልሽ አልነገረሽም? እንዲ አታውቅም። ቤኒ ጠፍቷል። እናቴም በድንጋጤ ማውራት አልቻለችም ስላት በድንጋጤ ምን ታዲያ ኪን ቤታሎ ስርካ ድሞ አለችው። ወሰጃት ነበረ እራጅም አንስተዋታል ግን ማውራት አልቻለችም። የተለያየ ምርመራን ቢያደርጉላት ምናልባት መሬት ስትወርቅ ደም ፈሶ ከሆነ ብለው ምርመራ አድርገውላት ምንም ነገር የለም፣ ግን አንድ ቀን ልታወራ ትችላለች ብለውኛል አለ። ለዛ ነው ፖሊሶች መጥተው ያፌድን የወሰዱት አለች። ፖሊሶች ወሰዱት አለ። ከቻልኩ እኔ እመጣለሁ ስትለው ዳጌም በፈገግታ ደስ አለውና እሺ በቃ እማዬ እህቴ ወደዚህ ትመጣ ነው አለ። ተናዳብነው እንጂ በደንብ ነው የምታስብልን። እና ቤዚም በየገደሉ በየባህሩ በየአፈር ቦታው ፍለጋቸውን ቀጥለው ቆሻሻው ቦታው ቤዚ ግን አልቻለችም።